ዋቻ ጉድ! ዛሬ ደግሞ እንግዲህ አብረሽ ቤቱን ለቆ ጠፋ፣ ወደ ሌላ ሀገር ሄደ እየተባለ ነው። እንግዲህ ውድ ቤተሰቦቼ እንግዲህ በየቀኑ የነ ሩታን እነ አብረሽን ነገር እንግዲህ መስማት በጣም በጣም እንግዲህ ጥሩ ነገር መስማት ናፍቆናል ማለት ነው። ውድ ቤተሰቦቼ ሰላምታ የናረሳውም አሰላሙ አሌይኩም ወራህመቱላ ወበረካቱ ሰላማችሁ በዝቲ ይበል። በያላችሁበት የዓለም ዳርቻ ውድ ቤተሰቦቼ ቻናኔ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ወይም በያላችሁበት ቦታ ሰላማችሁ በዝቲ ይበል። ውድ ቤተሰቦቼ እና ዛሬ በጣም ነው የደነገጥኩት። ምክንያቱም ከዛሬ ነገ ታርቀው ቤታቸው ተስተካክሎ እናያለን ስንል ጭራሽ ቤቱን ለቆ ጠፋ እያሉ ነው እና እንግዲህ ሩታ በዚህ ሁሉ ሁኔታ ላይ ሆነሽ ምን እንደየ ምን እያሰብሽ እንዳለሽ አይገባኝም። ምክንያቱም ይሄ ልጅ ወደ መረረ ነገር ከመሄዱ በፊት ነገሮችን ማስተካከል ብትቺ በጣም ጥሩ ነው። ላለሁኝቴ ለምን ነገሮች እየሰፉ እየሰፉ እየሰፉ በሄዱ ቁጥር የእናንተም ትዳር መፍረስ እየሰፋ ነው የሚሄደው ማለት ነው እና እስቲ ይህንን ነገር ለሩታ አድርሱልኝ ማለት ነው፣ ሼር በማድረግ እና። በጣም ነው የሚያሳዝነው። ይህ ልጅ እንግዲህ ወዳልታሰበ ነገር እየሄደ ነው ብሎ ብሎ ብሎ ነገሮችን የሚስተካከሉ እንዲስተካከሉ አደርጋለሁ እያለ በሞከረ ቁጥር እንግዲህ ነገሮች እየሰፉ እየሰፉ እየሄዱ ነው። እንዳያችሁት እንግዲህ ወይዘሮ ሄርሜላም ከሱ ጋር መፋታት አትፈልግም ማለት ነው። እና ደግሞ ሩታ በዚህ አጋጣሚ ይህንን አጋጣሚ ተጠቅማ ልጅቷ ሌላ ነገር ውስጥ ልጁን ከታ የበለጠ ደግሞ ጥላችሁ ሰፊ እንዳይሆን ነገሮችን ማጥበብ ብትቺ በጣም ጥሩ ነው ባይነኝ። እንደኔ እንደ አንድ ሙስማኤል ቻናል ቤተሰብ እና ባለቤት እንደመሆኔ መጠን ነገሮችን እንድታስቢበት እጠይቅሻለሁ ሩታዬ። ምክንያቱም ተዋልዶ ሌላ ነገር ውስጥ እንደ መግባት መጥፎ ነገር የለምና፣ ይሄ ነገር ወዴት እየሄደ እንደሆነ ሊገባኝ አልቻለም ማለት ነው። እና እስቲ እንግዲህ ምን እንደምትወየ እና ውድ ቤተሰቦቼ የምንላችሁ ፈልጌ ነው። በነገሮች ላይ አንዳንዴ ዝም ብሎ ጥብቅ ብሎ መቀመጥ። ትናንትና እንግዲህ አዲስ ነገር እንሰማለን ብለን ነበረ። እሱም ምንድን ነው እንግዲህ በቃ ሊታረቁ ነው ጋሽዬ ሊያስታርቃቸው ነው ብለን እያሰብን ባለንበት እንግዲህ ነገሮች ሳይሳኩ ቀሩ መሰለኝ። እንግዲህ እንዴት እንደሆነ አልገባኝም። ቡዜ ግን ያው ጓደኞቹን እንዲያረጋችሁ እንዲሆናችሁ እያለች ያው ጥሩ እንዳልሆኑ እየነገረቻቸው ነው እያስጠነቀቃቻቸው ነው ማለት ነው እና ጥሩ አደረግሽ ነው የምለው እኔ በዚህ አጋጣሚ ማለት ነው ጉዜ በጣም ጎበዝ ነሽ። ምክንያቱም አንዳንድ ጊዜ ለትዳር ጠንቅ የሆኑ ሰዎችን ከመሀል እንዲወጡ መንገዱ አጽድተ ነው ካልገባንበት ነገም ደግሞ ተመልሶ እንደዚህ አይነት ነገር እንደማይፈጠር ምንም አስተማማኝ ነገር የለንም ማለት ነው እና ይህ ልላችሁ ነው የምፈልገው። ውድ ቤተሰቦቼ እንግዲህ ቻናሌን ላይክ እና ሼር ሰብስክራይብ በማድረግ ወደ ጥሩ ደረጃ እንደርሳለን በራሴ ደግሞ ስራ ብዙ ነገሮችን እንሰራለሁ ብዬ ተስፋ አደርጋለሁኝ። ከልጆቼ ጋር ሻላ አላማ አለኝ፣ ግን ለአሁኑ ይሄም ደግሞ የሚሆነው ቻናሌ ሲያድግ፣ ላይክ ሲኖረኝ፣ ሰብስክራይብ በደንብ ሲኖረኝ ነው። እና ላይክ እና ሼር ሰብስክራይብ አድርጎኝ፣ ሰላማችሁ ይብዛ።